ቦታ የለም እኮ አምላካችን፣ እዚህ የሚጠራ እዛ የሚጠራ ለበጎ ነገር ብንሳለው ብንማጸነው፣ ምን አለበት? እዛ ሄዶ በእግዚአብሔር እዚህ ሄዶ በእግዚአብሔር እዛ ደግሞ ሄደ። ቆንጆ ነች ያቺ፣ አሮጊት ነች ያቺ፣ ፉንጋ ነች። እንዴ እኔ ሳ ነገም እኮ እኔ እኮ ፉንጋ ነኝ። ባሌ እኮ በላይ ላይ ነገ ሌላ ሴት ጋር ልሄድ ነው ማለት ነው። የሴትነት ማንነት እኮ የሚያሳጣ ነገር ነው። እኛ ግን እኮ እያወቅን ይግባቸው እኮ ነው እኛ ነቅተናል። ብትደባደቡም ብትፈጣፈጡም ይሄ ድራማ እኛ ላይ ነው ሃኒ ይህ ልንገርሽ ውዴ ሃኒ እኛንን እኮ ግፈኞች አሁን ማርያምን እኔ እየታዘብኳቸው ነገር ብኖር ምን መሰለሽ የሆነ ቀን እርጉዙና ወንድ ስማ ስትመጣ ማለት ነው። ባል እያላት ወንድ ስማ ስትመጣ እሰይ በቃ ካሁን በኋላ ከሱ ጋር ግን እኮ ለድራማ ነው። ጉዞና ከሌላ ወንድ ጋር የሚያቀነባብሩትሎ እሷ እሷ አብራ ስትመጣ ለድራማ ብራ እየሳመች መጣ ቻለል አንድ ቀን እኔ አልናገርም። ስትመጣ ልጁ የሌላ ሆኖ እያለ እያወቁ እሰይ በቃ ካሁን በኋላ ከሱ ጋር ስሪል። ግን ማርያምን ምን አይነት ሴት እንደሆኑ ወንዶችን ምን አይነት ወንድ ላይክ ባናደርጋቸው ምንም ባን እንዴት እንዴት ያረጋግዝክ ሴት እንደዛ ናቸው በቃ እኛ ሴቶች ፍቅር ፍቅር ይዞን አያቅም ወይ ከወንድ ተፈቃቅረን ከወንድ ጋ ባል የለንም ይሁን ያላገባ ነው ሰዎች ይሁን እኔ እንጃ ወንድ መቀያየር ብርቅ ነው ይሁን እኔ ግራ ይገባኛል አንድ ሴት ይዞ ሲመጡ እሰይ በቃ ይቺ ናት አሪፍ ያቺኛው ሴት ደግሞ ከሌላ ወንድ ጋር ስትመጣ መጣ፣ ባሏን ትታ በቃ ሁን አገኘሽ። እንኳን እምነታቸው እንኳን ልዩነት ሲኖራቸው ችግር የለውም። ደስ ሲሉ ደስ ሲሉ እኔ በኢየሱስ በጣም ይገርሙኛል እኮ። ምን ምንም ነገር በመካከላቸው ማለት ነው። አሁን እኛ አብዛኞቻችን ከራሳችን ልጆች ልጀምርላችሁ። አብዛኞቻችን ሁለቱ በጣም አንድ ጋር እንዲሆኑ ከራሳችን ይበልጥ የምንጥረው ለነሱ ነው። አስቡ። ለምን ቅን ልብ ያለው ሰው ይሄንን የሚያደርገው? እኔ አሁን እምላለሁ ቅን ልብ ጥሩ ልብ ያለው ሰው አብሮ የነበረ ሰው አብሮ እንዲዘልቅ ነው። እግዚአብሔርም የሚወደው ያንን ነው። የሰው ልጅ መጥፎ ነገር አድርገሽ ከማለያየት ከሌላ ጋር እንትን ከማለት፣ በቃ መጥፎ ነገሩን አንቺ ወደ ጥሩ ነገር ቀይረሽ አንድ ጋር እንዲሆኑ፣ እንዲስማሙ እንጣር፣ እንትጋር። በቃ ለእኛም ጥሩ ነገር እያስቀመጥን ነው የምንሄደው፣ ለወደፊታችንም። በቃ ለማንኛውም ነገር አሁን ሀይሚና ቡራ ሁሌም አንድ ጋር እንዲሆኑ የማይመኝ የለም አብዛኛው ተመልካች አብዛኛው ኦዲንስ እነዚህ ልጆች እኮ አውቀናቸው አይደለም፣ አብረን በአካል አይተናቸው አይደለም። ያየናቸው በሚዲያ ነው፣ በሚዲያ አይተናቸው፣ ግን አንድ ጋር እንዲሆኑ ነው የምንጥረው። እንደዛ እናድርግ። አንድ ሴት ሴቷም፣ ሌላው እንዲዛ ስትመጣ ጀግና ከሌ ይሆንሻል፣ ከዚህ ጋር ስሪ። እንደው እስኪ ኮመንት እንደው በኮመንት ራሱ እየገቡ አብዛኞቻችን እየገባን ይሄን አታድርጊ ከሱ ጋር ቀጤ ከሱ ጋር እናጠነክራቸዋለን። የብሱኑ ከበፊት ከነበረችው ጋር አብራ እንድትዘልቅ ሴትም ሆነች ወንድም ሆነ ከበፊቱ ከነበረው ጋር አብሮ እንዲዘልቅ ብናበረታታቸው ነው የሚሻለው። ከማንኛውም ጋር ሲመጡ ጀግና በርቺ፣ ይሄ እኮ ቆንጆ ነው፣ ከዚህ ጋር ስሪ አይባልም። አይባልም። በጣም መጥፎ ነገር ነው እየሰራን ያለነው እያደረግን ያለነው እኛው ራሳችን ኦዲዬንስ የተባልን ሰዎች በቃ ጥንካሬም እየሰጠናቸው ለእኛም ጥሩ ነገር እየሰራን አይደለ፣ ለእነሱም ጥሩ ነገር እንዳይሰሩ የምናደርጋቸው። አብዛኛም ኦዲየንስ አለን። እንደው በደንብ ተመልከቱ። ኦዲየንስ አብዛኛው ኦዲየንስ ጀግና ጀግና፣ በርታ በርታ ወይ ከከሌ ጋር ስትሄድ፣ ራሳችን ደግሞ ሴት አምጥተን እናቀናብራቸዋለን። ወንዱንም እንደዛው ሌላ ወንድ አምጥቼ ለሴቷ ማቀናብራት አለሁኝ። ያን ጊዜ በቃ እነሱም ዶላርም ስለሆነ አብዛኛው በቃ ከእንትን ከእምነትም ከምንም በላይ ወደ ዶላሩ ስለተቀየሩ ይሄዱበታል። ሄድበት እያልን ነው ነው እየመራ ናቸው ያለ ነው። ጥሩ ነገር ስሩ፣ ለነገም ይበጃችኋል። እንደዚህ ቢሆን እንደዚህ ይሆናል እያልናቸው አይደለም። እንበላቸው፣ እኛ ራሱ እንምከራቸው። ለምን እንደዚህ ታደርጋለህ? ከከሌ ጋር እንደዚህ እንድትሆን፣ እንዲጠነክሩ እንዲበረቱ፣ እኛ ሰርተው ቢለወጡ በጣም ደስ ይለናል። እነሱ ከሚያገኙት ደሞዝ እኮ እኛ በጣም ትንሽ ናት ምናገኛት ግን ለውጣቸውን እንፈልጋለን። የሀገራችን ልጆች ወገኖቻችን ስለሆኑ በሀገራቸው ላይ እንዲለወጡ እንደኛ እንዳይሰደዱ መከራን እንዳያው ብዙዎቻችን በአረብ ሀገር አሁን ያለኑ በጣም እየተበደል መከራ እያየ ብዙ ቃዎችን እያለ ነው የሚለው። ባይ ማ ማን ነው ደግሞ በማን እኔ አሁን ስለሌላው አይደለም እና ስለ ወርቁም ስለምኑም አደለም እኔ ወርቅ ይሄ ምን ትርኪ ብርኪ ሳይሆን እኔም ምንድነው የምለው፣ አንደኛ ነገር የስደት እህቶቼ እናንተን አይወክልም። እኛ ካስቀየመናችሁም ይቅርታ። እኛ የምንለው እያንዳንዳችን፣ እኛ ክብር አለን። እኛ ጣማቾች፣ ከራሳችን መዋደል፣ መስማማት ከራሳችን ይጀምር። የከሌ ደጋፊ ነኝ ብዬ የከሌን መልሳደብ፣ መዘቃዘቅ ይቅርብንና ወደ ራሳችን እንመለስ። እኛ በሰላም ወደ ሀገራችን የምንገባበትን ማማጽ ወደ ፈጣሪያችን የናፈቀችውን እናታችን የናፈቁትን ቤተሰቦቻችን እምናይበትን ቀን እግዚአብሔር ቅርብ ያርግልን ብለን ነው እንጂ ምን ነው ስለከለ ስለከለ ስለማ ስለማ አይደለም። እኔ ይህንን የምለው በዘለ አይደለም። የተናገርሽው ንግግር በጣም ደስ ይላል። በርቺ፣ በየቦታው እየገባል እንዲ ነው ገንዬ፣ ምን ያንበሳ የኔ ነብር፣ በጣም አመሰግናለሁ። ሳሚን ልኝም እንደዛው ሁላችሁ ጀግኖች። እናማ በቃ የሰይት ነን ግን ወይ ወይ ወይ ወይ እሙዬ ላም ልመጣልሽ እኮ ነው። ወይኔ ወይኔ ወይኔ በድንጋጤ እራሱ ፌንት ልሰራ ነበር። እረሳሁሽ እንዳት ባለቤቱ ስለሆንሽ እኮ ነው እንዲህ ለሰበሰብሽን ይሄ እንደዚህ እንድንሰባሰብ እንደዚህ እንድንወያይ እንድንነጋገር፣ እንድንደማመጥ አክብረሽ ቤትሽን ከፍተሽ ስለተቀበልሽን በጣም በጣም አመሰግናለሁ። የኔ ናት የኔ ልዕልት። አንቺም ደግሞ ትዳርም አመሰግናለሁ። በጣም ወዳችኋለሁ። ወይ ልጨርስ እንጂ በመሃል እኮ ሴጣን ነው እኮ ሰውን ጥልቅ የሚያደርገው። የተወጋ ይሁን እሺ። እና ትዳርም ካለሽ እግዚአብሔር አምላኮች ትዳርሽን በቃ የአማረ ይሆት ወልደሽ በልጆችሽ የምትደሰችበት እናትና ጓትሽን ጠዋሪ ቀባሪ የምትሆኝበት ቀጣሪ እንጂ ተቀጣሪ የማትሆኝበትን ፈጣሪ እንጀራ ይስጥሽ። በቃይበት ኖሮ ይህንን ነው ምለው። ጎደለሜን ተባረኩ። እግዚአብሔር ያክብራችሁ። እናንተን ማክብራችሁ ስለመጣችሁ ያው እግዚአብሔር ያክብርልኝ። ክብራንና ክብራን የሚባለው ምንድነው? እስኪ አስተካክሉና ጀምሬያለሁ እንደዚህ። ክቡራትና ክብርና ክቡራት ምንድነው? አላ አላውቀውም። ክብራትና ክብራን በቤት የተሰበሰባችሁ እንግዲህ ጊዜሽን መስዋዕት አድርገሽ ከኛ ጋር እዚህ ስላለሽ በጣም እናመሰግናለን። ሁላችሁንም በጣም አመሰግናለሁ። ሃሳባችንን እንድናካፍልሽ ስላደረግሽ በጣም በጣም በጣም ምንም በቃ ስ እናቴ ትሙት፣ አንቺ ትለያለሽ። እግዚአብሔርን የምልሽ እግዚአብሔር አምላክ ሆይ በነዚህ በልጆች የምትደሰች ያርገሽ። እግዚአብሔርን ትለያለሽ። ውሸት አይደለም። እናቴ ልዩ ምርጥ ነሽ፣ በእውነት ነው የምልሽ። ለምን የተሰማሽን ነው የምታወጪው። በቃ ሰው ከወደድሽ እስከ ጥግ ነሽ። በዚህ ደግሞ እግዚአብሔር ቀጥ ይበት። ማርያም ለምን ነገ ለልጆችሽ ነው ስንቅ እያዘጋጀሽ ያለሽው አንቺ እመቤቴ ነ እና ሁላችንም ስለወለድን እኮ ነው የሚያስጨንቀን። አሁን እኛ እኮ ሕፃን ልጆነን አይደለም፣ ልጆነን አይደለም። እኛ የራሳችን ነገር ራሳችን ላይ ስላለ እያመመን ነው እግዚአብሔርን። ልጅ የወለደ ሁሉ ያማዋል፣ እንዳይ መስላችሁ ተኝቶ አያድርም። ልጅ የወለደ ልጅ ያለው ሰው እግዚአብሔርን ነገ ምን ይሆን ነገ ምን ቦታ ሆን ነገ ምን ይሆንብኝ ይሆን ብሎ በጭንቅ ነው ያለው። እውነቴ ነው መውለድ ይሻላል። እርግዝና ተወልደዋለች። ወልደሽ ደግሞ የት ይሄዱ ይሆን ምን ይሆኑ ይሆን ብሎ የሚያስጨንቅ ነገር በጣም ነው። በጣም ነው ጭንቀት ውስጥ የሚጥላችሁ ልጆች ያሏችሁ። ለዛ ነው ትውልዱ እንዳይበላሽ። ትውልዱ ኮፒ ነው ይሆኑ። እነዚህ ልጆች ለሌሎቹ ከነሱ በታች ላሉት ኮፒ ይሁኑ። እነሱን ይከተሉ። ጥሩ ነገር ካረጉ ይከተላሉ። ኖር ነው ካሉ ኖር ነው ብለው ይተዋሉ። ልክ ልጅ አሁን እሳት ነው ብለን እንደምንተው እነዚህም ልጆች እኮ ከትላልቅ ሰዎች ሊማሩ ይችላሉ። ሄኖክንም ማነው ሄኖክንም ቤካንም በጣም ደስ ይሉኛል። በእውነት ነው የምልሽ፣ በጣም ደስ ይሉኛል ስልሽ፣ እንግዲህ ወጣት ናቸው እንደምናየው፣ በሚዲያ ላይ ከማንም ተለጣጥፎ አይመጡም እነዚህ ልጆች፣ ማርያምን ነው የምልሽ ግን እንዴት ነው ትንሽ እንኳን ካገኙ ለመጣል ለመስበር የሚሞከር ማለት ቂም፣ እግዚአብሔርም አይወደው አይደለ እንዴ? ማርያም ይቅር የምንልበትን ልብ ይስጠንፈታል ስለዚህ፣ በኋላ እንገናኝ፣ እንገናኝ። ሁላችሁም ቻዎ። ገንዬ በኋላ እንገናኝ። እኔ እናት ጊዜሽን መስዋዕት አገሻሆላችሁ እሞጌ በጣም ነው ማመሰሉ አው ስራ አለ። በኋላ እሺ። የበቃሽ ሲቻው አመሰግናለሁ እላችሁ። ያንቺ ጮኸት እንስማ። ዛሬማ ጮኸት በላይ ራሴን እስከሚያመኝ ነው የጮህሽብኝ።